ምዕራፍ ሃያ አራት ደግሞም የእግዚአብሔር ቍጣ በእስራኤል ላይ ነደደ፥ ዳዊትንም፦ ሂድ፥ እስራኤልንና ይሁዳን ቍጠር ብሎ በላያቸው አስነሣው። ንጉሡም ኢዮአብንና ከእርሱ ጋር የነበሩትን የሠራዊት አለቆች፦ የሕዝቡን ድምር አውቅ ዘንድ ከዳን ጀምሮ እስከ ቤርሳቤህ ድረስ ተመላለሱ፥ ሕዝቡንም ቍጠሩአቸው አላቸው። ኢዮአብም ንጉሡን፦ የጌታዬ የንጉሥ ዐይን እያየ አምላክ እግዚአብሔር ዛሬ ካለው ሕዝብ መጠን በላይ መቶ እጥፍ ይጨምርበት፤ ጌታዬ ንጉሡ ግን ይህን ነገር ለምን ይወዳል? አለው። ነገር ግን የንጉሡ ቃል በኢዮአብና በሠራዊቱ አለቆች ላይ አሸነፈ። ኢዮአብና የሠራዊቱ አለቆችም የእስራኤልን ሕዝብ ይቈጥሩ ዘንድ ከንጉሥ ዘንድ ወጡ። ዮርዳኖስንም ተሻገሩ። በጋድ ሸለቆ መካከል ባለችው በኢያዜር ከተማ ቀኝ በኩል በአሮኤር ላይ ሰፈሩ። ወደ ገላድም ወደ ተባሶን አዳሳይ አገር መጡ። ወደ ዳያንም ደረሱ። ወደ ሲዶናም ዞሩ። ወደ ጢሮስም ምሽግ፣ ወደ ኤውያውያንና ወደ ከናናውያንም ከተሞች ሁሉ መጡ። በይሁዳም ደቡብ በኩል በቤርሳቤህ ወጡ። በአገሪቱ ሁሉ ላይ ተመላልሰው ከዘጠኝ ወርና ከሀያ ቀን በኋላ ወደ ኢየሩሳሌም መጡ። ኢዮአብም የሕዝቡን ቁጥር ድምር ለንጉሡ ሰጠ። በእስራኤልም ሰይፍ የሚመዙ ስምንት መቶ ሺህ ጽኑዋን ሰዎች ነበሩ። የይሁዳም ሰዎች አምስት መቶ ሺህ ነበሩ። ሕዝቡንም ከቈጠረ በኋላ ዳዊትን ልቡ መታው! ዳዊትም እግዚአብሔርን፣ ባደረግኩት ነገር እጅግ በድያለሁ። አሁን ግን አቤቱ፣ ታላቅ ስንፍናን አድርጌያለሁና የባሪያን ኃጢአት ታረቅ ዘንድ ለምንሃለሁ አለው። ዳዊትም ማልዶ በተነሳ ጊዜ የእግዚአብሔር ቃል ወደ ዳዊት ባለ ራእይ ወደ ነቢዩ ወደ ጋድ እንዲህ ሲል መጣ። ሂድ፣ ለዳዊት እግዚአብሔር እንዲህ ይላል ሦስት ነገሮች በፊትህ አኖራለሁ፤ አድርግብ ዘንድ ከነርሱ አንዱን ምረጥ ብለህ ንገረው አለው። ጋድም ወደ ዳዊት መጥቶ የሦስት ዓመት ራብ ባገርህ ላይ የምጣብህን ወይስ ጠላቶች እያሳደዱህ ሦስት ወር ከእነርሱ ትሸሽን ወይስ የሦስት ቀን ቸነፈር ባገርህ ላይ ይሁን? አሁንም ለላከኝ ምን መልስ እንደምሰጥ አስብና መርምር ብሎ ነገረው። ዳዊትም ጋድን እጅግ ተጨንቅ አለው! ምሕረቱ ብዙ ነውና በእግዚአብሔር እጅ እንውደቅ በሰው እጅ ግን አልውደቅ አለው። ዳዊትም ቸነፈሩ መረጠ። የስንዴም መከር ወራት በሆነ ጊዜ ቸነፈሩ በሕዝብ መካከል ጀመረ። ከሕዝቡም ሰባ ሺ ሰው ሞተ። የእግዚአብሔርን መልአክ ኢየሩሳሌምን ያጠፋ ዘንድ እጁን በሰረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ። ሕዝቡንም የሚያጠፋውን መልአክ እንግዲህ በቃህ እጅህን መልስ አለው። የእግዚአብሔርን መልአክ በኢያቡሳዊው በኦርናን አውድማ አጠገብ ነበር። ዳዊትም ሕዝቡን የሚመታውን መልአክ ባየ ጊዜ እግዚአብሔርን እነሆ እኔ በድያለሁ ጠማማም ሥራ እኔ አድርጌአለሁ። እነዚህ በጎች ግን እነርሱ ምን አደረጉ? እጅህ በኔና በአባቴ ቤት ላይ እንድትሆን ለምንሃለሁ ብሎ ተናገረው። በዚያም ቀን ጋድ ወደ ዳዊት መጥቶ ውጣ፣ በኢያቡሳዊው በኦርና አውድማ ለእግዚአብሔር መሠዊያ ሥራ አለው። ዳዊትም እግዚአብሔር እንዳዘዘው እንደ ጋድ ነገር ወጣ። ኦርናም ሲመለከት ንጉሥና ባሪያዎቹ ወደ እርሱ ሲመጡ አየ። ኦርናም ወጥቶ በንጉሡ ፊት በምድር ላይ በግንባሩ ተደፋ። ኦርናም ጌታዬ ንጉሥን ወደ ባሪያው ያመጣው ምክንያት ምንድን ነው አለ። ዳዊትም መቅሰፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ካንተ ገዝቼ ለእግዚአብሔር መሠዊያ ልሠራ ነው አለው። ኦርናም ዳዊትን ጌታዬ ንጉሥ እንደወደደ ወስዶ ያቅርብ። እንሆ ለሚቃጠል መሥዋዕት በሬዎች፣ ለሚቃጠልም እንጨት፣ የአውድማ ዕቃና የበሬ ቀንበር አለ። ንጉሥ ሆይ ይህን ሁሉ ኦርና ለንጉሥ ይሰጣል አለው። ኦርናም ንጉሡን አምላክህ እግዚአብሔር ይቀበልህ አለው። ንጉሡም ኦርናን እንዲህ፣ አይደለም ነገር ግን በዋጋ ካንተ ገዛ አለው ለአምላኬ ለእግዚአብሔር የሚቃጠል መሥዋዕት ያለ ዋጋ አላቀርብም፣ አለው። ዳዊትም አውድማውንና በሬዎቹን በሐምሳ ስቅል ብር ገዛ። በዚያም ዳዊት ለእግዚአብሔር መሠዊያ ሠራ፣ የሚቃጠልና የደህንነትንም መሥዋዕት አቀረበ። እግዚአብሔርም ስለ አገሪቱ የተለመነውን ሰማ፣ መቅሰፍቱም ከእስራኤል ተከለከለ።